ሰክሰስፉል ኢንተርፕረነር ወይም የተሳካለት ስራ ፈጣሪ፣ የስራ ሰው፣ የንግድ ሰው ለመሆን በዚህ ሰዓት በጣም ወሳኙ ባህሪ ምንድን ነው ብለህ ታስባለህ? አሁን ላይ አሁን ለጀማሪው ላለው ዋን ኦፍ አሞንግ በጣም ጥሩ ከንተንሲዎች ብዬ የምለው ሰክሰስፉል ያደረጋሉ ብዬ የምለው አንዱ ዳይናሚክ መሆን፣ ኦፕን መሆን፣ ክፍት መሆን፣ ጊዜውን ለመረዳት መሞከር። ቢዝነስ ኦፖርቹኒቲ ነው አይደለ መልካም አጋጣሚ ደግሞ የምታየው ክፍት ስትሆን ነው። ዝግ ሆነ እናንተ ኢንፎርማሊ እናወራለን። ሰው አንለርን ማድረግን ቶሎ ኪክሊ ካልተማረ አደጋ ውስጥ ይወድቃል እላለሁ። ያለፉ ፕራክቲሶቻችን አንዳንዴ አሁን ላለው ላይጠቅሙ የሚችሉበት እድል አለ። በጣም ከፍተኛ ብሬክ ነው አሁን ያለው። ይሄ በተለይ የዲጂታይዜሽኑ ነገር በጣም አስጊ አስጊ የምለው ኦፖርቹኒቲ ያለው ግን ስታየው ፍጥነቱ ለመረዳት ሁላ የሚከብድ ደረጃ ነው ያለው እና አሁን ያሉ የቢዝነስ ኢንተርፕረነሮችን ስታርታፖችን በደንብ ወደፊት ሊወስዳቸው ይችላል ከምለው ኮምፕተንስ አንደኛው ምንድን ነው፣ ኦፕን ሆኖ ያለን መልካም አጋጣሚ የማየት አቅም የማየት አቅም ምንድን ያለው ኦፖርቹኒቲ፣ ይሄ ኦፖርቹኒቲ እንዴት ነው ሊሄድ የሚችለው፣ ነገሮች እንዴት ነው እየሄዱ ያሉት የሚለውን ማየት አንዱ በጣም ጥሩ። ሁለተኛው ፎከስ። ሙሳ ባይዘዌ የፎከስ አስፈላጊነት የዛሬ አምስት ዓመት አንድ ከሆነ ናው ኢት ኢዝ ፋይቭ ታይምስ ኦር ቴን ታይምስ፣ አሁን እኮ ሱፐር ፓወር ነው እየተባለ ነው። ፎከስ ልዩ ኃይል ነው። ፎከስ ማድረግ ከቻልክ የሁላችን የኔ ቻሌንጅ ነው። ለምሳሌ ፎከስ ማድረግ ማለት አሁን እኛ በፊት የምናውቀው ፎከስ ምንድንነው አንድ ስራ ላይ መቆየት የሆነ ማንበብ ምናምን ጋር ታያይዘዋል፣ አይደለ? በርካታ እድሎች አሉ። ሶሻል ሚዲያው አለ ከዛ ውስጥ ካጠናህ ካጠናህና ኦፖርቹኒቲን ከለየ በኋላ ዙሚን ሚን አድርገህ አንድ ነገር ላይ አተኩረህ፣ ልክ ምንድነው የሚባለው፣ ይሄ ምን ወፍ ነው በኢግል አይደል? ኢግል በጣም ፎከሱ ከባድ ነው ይባላል። አሞራው እንትን አድርጎ ሄዶ ሚነጥቅበት። አዎ አንድ ዝም ብሎ አባባል ይሁንም አይሁን አላውቅም። አንበሳ ራሱ ይባላል ለምሳሌ፣ ጃኬሎችን እያደነ ኦር ሳምቲንግ እያደነ ከሆነ ቀጠና ያለች ልትሆን ትችላለች ኦር ወዴቨር እሷ ላይ ዙሚን ካደረገ በኋላ ግብዳው አጠገቡ ቢመጣ እንኳን አያያውም ነው የሚባለው። ፎከስ አድርጎ ፎከስ ያደረገው ላይ ነው የሚሄደው ይባላል። አባባል ይሁን ሪያሊቲ አላውቅም። ምን ልልህ ነው፣ በጣም ብዙ የተበታተነ ነገር ስላለ ፎከስ አድርገ የሆነች ነገር ጀምረ ኢንኪቤት እያደረግ ወደ ላይ መውጣት እሱ ሌላኛው በጣም ኢምፖርተንት ኳሊቲ ነው። ሌላው ሃርድ ዎርኪንግ። አሁን አንድ ሚስ አንደርስቱድ የተደረገ የሚመስለኝ ነገር አለ ይኖ ራስህን ካልሸጥክ ቢዝነስ የለም፣ እና ራስን መሸጥ ያስፈልጋል። ግን ቅዠት እና ራስን መሸጥ መለየት አለበት። ሰልፍ ክሌምድ ሚሊዮነርስ እየበዙ ነው አይደል? እዚህ ሀገር ላይ ክሌም ማድረግ ችግር አለው ብዬ አላስብም። ከምር ሰርቶ የሆነ ሰው ክሌም ያርግ ችግር የለውም። እንዲሁም ክሌም ያርግ አይ ዶን ኬር እሱ አይደለም የኔ ችግር። በጣም ፕሮፐር ላይን ላይ ያሉ ሰዎች ግን ሀርድ ወርክ ከማድረግ በላይ የሚጠቅመው እኔ ራሴን ስሜን መሸጥ ነው፣ ምናም ምናም የሚለው ነገር ሪሊ ያን ያህል ውጤት ያመጣል ብዬ አላሰም። ስለዚህ ሃርድ ወርኪንግ የሆነ ነገር ላይ ፎከስ ካደረክ ደግሞ በቃ የሆነ ቀን እኮ አንድ ቀን 24 ሰዓት አላህ ሰጥቶናል። ምንተኛውን እንተኛለን፣ ምንሰግደውን እንሰግዳለን። ምናም ከዛ ውጭ ያለው ታይም ብንሰራበትም ባንሰራበትም ያልፋል። እኔም ያሳፍረኛ ነው አንድ ሰው ቢሮ ቁጭ ብሎ ኤት አወርስ ነው እጁን አጣጥፎ ሲያለምጥ ይቆይ ቢቆይ እኮ ስኪል ነው የሚሆነው? ኤክስፒሪየንስ ነው የሚሆነው? ሰውነቱም ነው አክቲቭ የሚሆነው? ከማልመጥ የሚመጣ ውጤት የለም። ዘር ፖይንት ሃርድ ወርኪንግ መውጣት መውረድ ይፈልጋል። በጣም ዲስፕሊንድ መሆን ይፈልጋል። ይሄን ሃርድ ወርኪንግ ነው። አናዘር ፖይንት ደግሞ ዲስፕሊን። አሁን እኔ የራሴንም ክፍተቶች ስንፍናዎችም ነው የምነግርህ አንዳንድ ሰው ሆኖ ጎበዝ እና አንተ እኮ በጣም አይ ኖ ሀው ማች ዲስፕሊን እንደሚጎለኝ ነው ያውቀዋለሁ። በራሴ ማለት ነው። ከራስ ጋር የምትታገልባቸው ጉዳዮች አሉ አይደለ? ለምሳሌ ሶሻል ሚዲያ ነው ሰዱ የሆነ ሰው እንዲሆኝ ከምናምን ዋ ኢምፖርተንስ ፎር ዩ እኔ ወላሂ አይገባኝም። ማለት የሆኑ የሆኑ ሰዎች ዛሬ የበላሁት ምናምን ምናምን ተን ዋት ዋት ኢዝ ኢምፖርተንስ ፎር ሚ በርካታ ሰው ዲሲፕሊን ሳይኖረው ይቀራል። ኢንክሉዲንግ ማይሰልፍ። የሆነ የሆነ ጊዜ ላይ የሆነን ሰው ታሪክ ምናምን ትሰማለህ። ምንድን ነው? ምንም ነገር የለም። ዲስፕሊን ይሄ ምንድን ነው ይባላል አይደል? የሪግሬት ህመም የጀመርከው ስታርታፕ አለ አይደለ? ሶስት ሰዓት ቲክቶክ ላይ ባልባሌ ምናምን ላይ ስፔንድ ከማድረግ አናወሬ እንደ ሀፍ አንተ ለምሰራው ስራ ላይ ፎከስ አድርገህ የሆነ ነገር ስፔንድ ብታረግ ምን ያህል ልገፋው እንደምትችል አስበው። ሶ ብዙዎቻችን ዲስፕሊን አተናላሁ። በስርዓት ውስጥ ካለው ህመም ይልቅ ሪግሬት ውስጥ ያለው ሪግሬት ውስጥ ቀኑን ሙሉ የሆነን ሰው እንትን ስታይ ትቆይና ከዛ ማታ ይደብ ራስን መጥላት ትጀምራል። ከዛ ያለፈውን ጊዜ ነው ሪግሬት የምታደርገው፣ ግን የአሁኑ ጊዜ ደግሞ ያመልጠሃል። ንድ ዩ ኬፕ ዱዊን ኢት ጋን ጋን። ሶ ለእኔ ኦፖርቹኒቲን በደንብ የማየት ፎከስ የማድረግ ሃርድወርክ የማድረግ ዲሲፕሊን አልኮ አደለ፣ ቦተም ላይን ደግሞ ይህንን ደግሞ አንደር ላይን ታደርገውና የነኝን ነገሮች ደግሞ የሆነ ቦታ የሚወስድልህ ራሳቸውን የት እንደምትውል አንዳንዴ ከማንም ጋር ለመዋል ኢዝ ዘ ቤስት ኦፕሽን። እያወራኋቸው ስትሄድ እየባሰብኝ ነው የመጣው። በቃ እንትም ይሄ በጣም ምርጥ ነው ምናምን እያልክ ስትሄድ አሁን እነዚህን ሁሉ ብታደርግ ውሎህን ካላሻሻል ውሎህን ልክ ኦፖርቹኒቲ የሚያይ ሰው ጋር ነው ምትውለው። አይደለም አንደርላይን አድርግ ያልኩ ይሄ ሁሉንም ይሄ ምን እንለዋለን ኦቨርአርኪንግ ይባላል። ኦቨርአርኪንግ ኮምፕተንሲ ነው ልክ ጦርነቱ ጊዜ እኔ ሁሌ ማነሳው ኤክስፒሪንስ ነው። ላይፍ ሊቭድ ኤክስፒሪንስ ስለነበር ሰሜን ላይ የነበረው ጦርነት ጊዜ እድለኛ ነኝ ብዬ ላለው የቢዝነስ ኮሚኒቲ ፍሬንዶች አሉኝ፣ የአካዴሚክስ አሉኝ፣ የምናምን አሉኝ። ሶ ኮፊያ ብዙ ስለሆነ ማለት ነው። ያኔ ትንሽ መረዳት ፈልግ ስለነበር የነበረውን ጉዳይ ከተለያዩ አካላት ጋር ትንሽ ጊዜ ለማሳለፍ ሞክራል። ለመረዳት ነው። ሶ ዋት ኢዝ ሃፕኒንግ አንዳንዴ በጣም ቱ ማች ፎከስድ ስትሆን እንደዚህ ቢዝነስ ና ፋይናንስ ኤሪያ ላይ ይሄኛው ፓርት ላክ የምታደርገው ነገር አለና፣ ወሬው ይለያያል። ይገርምሃል። የቢዝነስ ኮሚኒቲው ትንሽ አውርተው ቶክ አባውት ኦፖርቹኒቲ ቢሃይንድ የዛ ጦርነትን በቢዝነስ ቅኝት ያዩታል። ምንድን ነው መስራት ምን ችለህ ወራስ የሆኑ የሆኑ ሰዎች ጋር ስትሄድ ደግሞ የዋር ስትራቴጂ ሊያወሩ ይችላሉ። ከዚህ በፊትም አውርቻለሁ ነገር የጦርነት ስትራቴጂ ገሌ በዚህ መጥቶ እዛ ጋር ብትውል እና እዚህ ጋር ብትውል፣ በአንደኛው ኦፖርቹኒቲ ባልኩ ወሬ ኢሹ ዲፍረንሱን ው ልዩነቱን ው ዝም ብለህ ለምሳሌ አቅሙ ኖሮ ዱባይ ከሁለት አይነት ሰዎች ጋር ልትሄድ ትችላል። አንዱ ዱባይን እየተዝናና ኦፖርቹኒቲዎችን በደንብ እንድታስብ የሚያደርገው እንድታገኝ የሚሆን ሊሆን ይችላል። ሌላኛው ደግሞ ፉሊ መዝናናት ብቻ የሆነ ሰው ጋር ልትሄድ ትችላል። ከእነኝህ ከሁለት ሰዎች ጋር በመዋል ኦፖርቹኒቲ ያልነውን ነገር ወይ ጥሩ ይሆናል ወይ መጥፎ ይሆናል። ኦኬ ፎከሳል። ፎከስህን በጣም ፎከስ ከሚያደርጉ ሰዎች ጋር ከሆነ የምትውለው የሆነ ነገር ይዘው የሚፈጽሙ ሰዎች ጋር ከሆነ የምትውለው፣ እኔ አሁን የሆነ አሉ የሚገርም ሰው አውቃለሁ። ይገርምሃል። በጣም ክሎዘር ፍሬንድ ፎከሱ በጣም ነው የሚደንቅ እና እራስህን ጠብጥበህ ነው የምትመለሰው። ከእሱ ጋር ስትሆን የሆነ ጊዜ ያወራህን ወሬ ተራምዶት ቆሞ ስጋ ለብሶ ስሄድታለህ። የእያንዳንዱ የወሰደው ስቴፕ አንድ ስጋ እየለጠፈ ነው መሄደው ያ ነገር ላይ ማለት ነው። አንተ አምስት ነገር ጀምረህ አምስቱንም ሳታሳካ ስትንደፋደፍ፣ ሂሻዝ ደን ሰክሰስፉል ዘሰርድዋል። ዘሰርዷን ማቀውን ቁጥር ነው እየጠቀስኩ ለምሳሌ እኔ እዚህም እዛም ረግጬ አንዱንም ሳላሳካ ሂዲድ ሶስቱን ኦልሬዲ ሲንጀምር እኮ አንድ አንድ ነው። እኔ አንዱን አልረገጥኩም፣ ግን አምስት ነው አንድ ላይ ረን እያደረግኩ ያለሁት። አንድ ጀምሮ አሳክቶ ሜቹሪቲ ያደርሶት፣ ሰከንድ ጀምሮ አሳክቶ ሜቹሪቲ ያደርሶት፣ ሰርድ ከእንደዚህ አይነት ሰው ጋር ስትውል ሞር ስትውል ይሄ አምስቱ እያስጨነቀህ ይመጣል። እሱ ነን ሃርድ ወርኪንግ አሁን ወደ አካዴሚክስ ልመልስህና ለምሳሌ ያው ገሌ እኮ መምህር አሪፍ ነው በቃ ክላስ አይመጣ ምናምን ይባላል። እኔ ራሱ ጎበዝ አይደለሁም፣ ክላስ እንትን መምህር ሪሌቫንት በመሆን እንጂ ነምበር ኦፍ ክላስ ላይ በጣም ቢዚ ስለመሆን ሚስ ማድረጋቸው ክላሶች ይኖራሉ። ግን እናገራለሁ ተማሪዎች መጥተው እንዳይጠብቁኝ ምናምን ሲሄድ፣ ግን ኢፌክቲቭሊ ለማስተማር እጥራለሁ። እሱን በየቦታው የምናየው ምስክርነት አለ። የሶሻል ሚዲያ መዳረሻዎችን ገሌጋ ከሚል ጋር ተምር ያለው አንድ ሰዓት ክላስ ከገባው ኢፌክቲቭሊ ነው። አንድ ሰዓቱ እንዲያልፍ እንፈልገው፣ ይሄ እንትን እንዲሆን አልፈልግም። ሃርድ ወርኪንግ በጣም ሃርድ ወርከር የሆነ ሰው ሲዝናናም በደንብ ይዝናና ሲሰራም ይሰራል። አሁን ቨርስስ የማይሰራም ማይዝናናም ሰው አይታል። ከማይሰራም ከማይዝናናም ሰው ጋር ነው ምትውለው፣ ላውዚ ነው የምትሆነው። ይሄ ሃርድ ወርከሩ ታይም አንተ እንትን ብትለው እንኳን ፈቀቅ አይደለም። ለምሳሌ አንድ ጓደኛችን ነበር በፊት ጎበዝ፣ በዚህ እና ጸጉሬን በዚህ ቀን በዚህ ሰዓት እቆረጣለሁ ካለ ትገድለዋለህ፣ አይቀይርም። ከዛ በኋላ ትገድለዋለህ፣ አይቀይርም። ኳስ በዚህ ሰዓት አያለሁ ነው ካለ እንትን አትሉ፣ ስኮላርሺፕ በዚህ። ሶ ሃርድወርከር ከሆነ ሰው ጋር ስትውል ያንን ተምረህ ትመጣለህ። ፋይናሊ ደግሞ ዲስፕሊንድ፣ ዲስፕሊንድ ይሆን ላሰበው ነገር ኮሚትድ የሆነ ይሄን አደርጋለሁ ካለ የሚያደርግ ምናምን ሰው ጋር ስትውል እንደዛ ነው። እኔ ምን ተጠቅሚያለሁ መሰለህ? ሶሻል ሚዲያ ቲክቶክ፣ ምን እንደሆነ አላውቀውም ነበር። ሶ ቲክቶክ እንትን ስል እንትን አልጎሪዝሙ እንዴት እንደሚሰራ አላውቅም። ለካ የሆነ ነገር ስትነካ ያንን ነው የሚያመጣብህና ትዝ ይለኛል አንዴ አውርተናል ስትጀምር አካባቢ አዎ፣ አላውቅም። ሶ ከዛ ግን እየተማርክ ከምናምን ከምናምን ስትመጣ የሆኑ የሆኑ ሰዎችን ስታይ አሁን ፕሮባብ ቲክቶክ ፊዴን ብታየው በጣም ለብዙ ሰዎች አሰልቺ የሚሆን ነው። ይሄ የኔን ቲክቶክ እንትን ብላ አሁን ከፍቼ ባሳይ አስር ነገር እንዲብንገለብት ፕሮባብ ዘጠኙ ቢዝነስ ፋይናንስ፣ ኢኮኖሚክስ ኤሪያ ነው። ስለ ሪልስቴት ስለምናምን ሊሆን ይችላል። ር ኒውስ ቻናል እንዳለ ፎሎ ማድረጋቸው እነ ብሉምበርግ እነ ያሁ ቢዝነስ ምናምን ናቸው። ይሄ ከሰው የተማርኩት ነው። ስለዚህ ቦተም ላይን ውሏችን በእንደዚህ አይነት ካራክተር ውስጥ ካሉ ሰዎች እንማራለን። ይሄንን እንትን ካልን ለኤግዚስቲንግም ለአዲስ ጀማሪዎችም ጥሩ ወደ ስኬት የሚወስደው እኔ ይሄን እንትን መቶ ያለበት ይመስለኛል። ሰው እኔ እንዲህ ነኝ፣ እኔ ገሌ ነኝ፣ እኔ ምናምን የሆነ ጥሩ መኪና ስነዳ ስለ ፎርጌሬት ዩዱዝስ ዩልሲዘሪዛል የሚጣሩ ፖይንቶች አይደሉም። ሁሉም እንዳልኩ አንዱን በጠቀስከው ቁጥር አንዱ ያለ አንዱ መሄድ የማይችል እስኪመስል ድረስ ነው እየነገርከኝ የነበረው እና ኢንትረስቲንግ በጣም